ዐይን አልቃቲላ የሚባለው በተፈጥሮ ቡዳነት ያለውን ልትድን የምትችለው የበላት ሰው የሞተ እለታ ብቻ ነው። ዱዓ አድርጓል። ያ ሱብሓነላህ፣ ማን ሞተ? እናትየው ሞቱ። የዕለት ዕለት ለማስቀበር ተነሳች? ጅኒን ራቂዎች አታውሩት። ሩቃ የምትቀሩ ሰዎች ጅኒን አታውሩት፣ እንዲወጣ አድርጉት። ካወራችሁም ስለዛች ነጥብ ብቻ አውሩ፣ ሌላ ነገር አልፋችሁ አታውሩ። ሚስቱ ወለደች፣ ከሐኪም ቤት ይዞ ሲመጣ ለክጀሪ መኪና ገዛው ብሎ ቪዲያ ላይ እሺ ምን ይሁን? ሚስቱ ወልዳ እኮ ሐቢቢ አደ አንተ ለክጀሪ መኪና ገዝተ ሚዲያ ላይ ለጥፋል፣ ስለሰጠሃት ሚስቱ ወልዳ እኮ ዱቄት ገዝቶ የሚያጎርሳትን ያጣ ማህበረሰብ ያለበት ነው። ታዲያ በዚህ ደረጃ እስልምና ሃይማኖት ያንን ተግባር የሚተገብር ሰው አንገቱ ይውረድ፣ ከዚህ ዓለም በሞት ገላግሉት፣ ማህበረሰቡን ከሱ ነቀርሳና

አይን ክፋት የሲህርን አደገኝነት በግለሰብም በማህበረሰብም ሀገርም ላይ ሊያስከትሉት የሚችሉ ችግሮች ምንድናቸው ስለሚለው ዳስሼ ነበረ። ዛሬ ቢኢዝኒላህ አዘወጀል ከነዚህ ከሁለቱ አደገኛ የሆኑ ነገሮችና ሶስተኛው ተያይዞ ለነዚህ ለሁለቱ ምክንያት የሚሆነው ሐሰድ ወይንም ምቀኝነት ክፋት መድኃኒቱ ምንድን ነው ስለሚለው እንደው ትንሽ ዳሰስ ለማድረግ እሞክራለሁ። ይህ ርዕስ ደግሞ ተደጋግሞ ሊዳሰስ የሚገባ ርዕስ ነው። በተለይ በዛሬ ዘመን ላይ ምናልባት እዚህ ሜዳ ላይ ያሌለ ሰው ስለዚህ ነገር ብዙ መረጃ ያሌለ ሰው ያሌለው ሰው ይህን ያህል መክበዱ ለምን አስፈለገ? ሦስት ተከታታይ ኹጥባዎች እንዴት ለእሱ ተሰጡት? ሊባል ሊል ይችል ይሆናል ከዚያም በላይ ቢሰጠው ቢያንስ ሰው እንጂ አይበዛም። ለምን ቢያንስ ዓቂዳችንን የሚሸረሽር ዲናችንን የሚነጥቅ እንደው አላህ አምጣውና አንዳንዴ ከእስልምና ሃይማኖትም ሊያስወጣን የሚችል አደገኛ ነገር ነው። ለምን ከተባለ ትክክል ባይሆንም እውነታ መድኃኒት ባይሆንም እንደ አንድ መድኃኒት አድርገው በሚዲያውም በተገኘው አጋጣሚ በሙሉ ሰዎችን ከመስመር ለማስወጣትና ወደ እምነታቸው ለማስገባት ከሚጠቀሙባቸው ዘዴዎች ውስጥ አንዱ እናቅላችኋለን መድኃኒት የሚለው ነው። ታዲያ በዚህ ደረጃ መድኃኒት ሳይኖራቸው መድኃኒት አለን ብለው ከሰሩና ከተጉ እኛ ደግሞ መድኃኒቱ እጃችን ላይ ያለነው ያለን ከተዘናጋንና ቸል ያልነው እንደሆነ ብዙ ወንድምና እህቶቻችን ከእስልምና ሃይማኖት ሊወጡ ይችላሉ። እዛ መስመሩ ላይ ስላለን ብዙ መረጃዎች ስለሚደርሱ እንደ ጥያቄም እንደ ሀሳብም የሚመጡ ስላሉ አሁን እምለው ምናልባት እኔ በገባኝ ያህል ሊገባ ይችላል ላይገባ ይችላል፣ እንዳለ ይቆይና፣ ሲሕር ነቢዩ ሰላዋቱ ረቢ ወሰላሙሁ ዓለይህ ተግባሪውም የሚተገበርለትም ከእስልምና ሃይማኖት ይወጣል ብለው እንዳስጠነቀቁ ባለፈው ተነጋግረናል። ስሕር የሚሰራ ሰው ካለ ወልየል አምር ፈርዶበት ከተመከረ ከተዘከረ እምቢ ካለ ከተመከረ በኋላ እምቢ ካለ አንገቱ መውረድ እንዳለበት ባለፈው ተነጋግረናል። ታዲያ በዚህ ደረጃ እስልምና ሃይማኖት ያንን ተግባር የሚተገብር ሰው አንገቱ ይውረድ።

ብለው ነግረውናል። በሚገባ አማርኛ እርጥብ ደረቁን፣ ሰው እንስሳውን የማይምር ነገር ነው ዐይን የሚባለው ነገር። ሰውዬውን ጤናማ የነበረውን ሰውዬ ቀብሩ ውስጥ፣ ጤናማ የነበረውን ግመል ድስቱ ውስጥ ያስገባል፣ ዐይን ምክንያት ይሆናል ብለዋል። ነቢዩ ሰለላሁ አለይህ ወሰለም ስለሚያሳስባቸው እናታችን አይሻ ሌሎቹም በነገሩን ነቢዩ ሰለላሁ አለይህ ወሰለም ካነ የተዐወዙ ሚነል ዓይን። ሁሌ አላህ ጠብቀኝ፣ ከዓይን ጠብቀኝ እያሉ ዱዓ ያደርጉ ነበረ። በወጡ በገቡ ቁጥር ልጆቻቸውን ሐሰንና ሁሴንን አላህ ከዓይን እንዲጠብቃቸው ዱዓ እያደርጉ ነበረ። እኔ ብቻ ሳይሆን አባታችሁ ኢብራሂምም ልጃቸውን ኢስሓቅንና እስማዒልን በዚህ መልኩ ያክሟቸው ነበረ ብለው ታሪኩላ ነግረውናል። ሰለዋቱ ረቢ ወሰላሙሁ ዓለይ እዋኒ። እዚህ ላይ የሚፈጠረው ስህተት ዓይን የሚባለው ነገር የሆነ ዓይናማ የሆነ ቡዳ የሚባል ለየት ያለ ማህበረሰብ ኖሮ ከሱ ብቻ የሚመጣ መስሎ ይታየናል። ዓይንን ባለፈው በሦስት ከፍዬ አይቻለሁኝ። ዓይኑን ሓሲዳ ቡዳ በመባል የሚታወቀው መርዛማው ዓይን ነው። ወዓይኑን ሙዕጀባ የሆነ ነገር ሲያየው ግርም ብሎት በሱ የተወከለ ጂኒ ወይንም ሰይጣን ያንን ሰው መልከፉ ነው። ሶስተኛው ዐይኑን ቃቲላ ለመሞታችን ሰበብ የምትሆን ዐይን ናት። ዐይን አልሓሲዳ የሚባለው በምቀኝነት ላይ የተመሰረተ ነው። ዐይን አልቃቲላ የሚባለው በተፈጥሮ ቡዳነት ያለው ነው። እንደዚህ አይነት ሰው ማኅበረሰቡ ካወቀውና ተደጋጋሚ ጥፋት በሱ ከተረጋገጠ ወልይ ልአምር ያንን ሰው አስሮ ሊቀልበው ይገባል፣ በእሱ አማካይነት አደጋ እንዳይፈጠር ዘንድ ብለዋል ዑለማት። በዚህ ደረጃ ይከፋን። አማ አልሓሲዳ ጥፋት ላይ የተመሰረተ ክፋት ላይ የተመሰረተ ያንን ሰው ለማጥፋት ሆን ብሎ እሱ ላይ ያለ ኒዕማ ለመንጠቅ ካሱ ላይ ያ ኒዕማ እንዲጠፋ ሆን ተብሎ የሚሰራ ነው። ባለፈው ነቢዩ ላይ ሰለዋቱ ረቢ ወሰላሙ ለይ የመካ ሙሽሪኮች ምን ያህል ጥረት እንዳደረጉ ነግሬያችኋለሁ። ሐሲድ ያ መሕሱድ የሆነው ሰው በአላህ ጥበቃ ስር የሚሆንባቸውን ጋሻዎችን መጠቀም ከቻለ አሁን ምን ዘረዝራቸውን እነሱን ይዞ ከቆየና በዚያ ከተጠበቀ ሐሲዱ ነው የሚበላው እንጂ መሕሱዱ ይጠበቃል። በአላህ እንሻ አላ ይቃል አንድ አካባቢ ላይ የሆኑ ማህበረሰብ ክፍሎች አንዱን ሰው ይመቀኙትና ያ ሰው እንዲዬ ደግሞ ግመል አርቢ ነበረ በአረቡ ዓለም። ኢዘን ይሄ ሰው ልናጠፋው አልቻልም፣ ልክ ነቢዩ ላይ እንደሰሩት ማለት ነው። ልናጠፋው አልቻልምና ምን ብናደርግ ይሻለናል ብለው መከሩና፣ አካባቢያችን ላይ ያለውን ቡዳ የሚባለውን ሰው ያምተን፣ ንብረቱን እናስበላበት፣ ግመሎቹን እናስበላበትና ድሃ እናድርገው ብለዋል። አያ ያንን ሰው ከዚያ ተከራይተው አመጡት። እነዛን ግመላ ያያቸው ብሎ አለ። ቡዳው አልታየውም። የት አለ? ያው እዛ ጋ አይታይህም እንዴ እዛ አሻግሮ ያለው እራል። አልታየኝም፣ ጎበዝ፣ የቱ ጋር ነው ብሎ ቢያፋልግ ሊያገኝ አልቻለም። ከዛ ዘወር አለን እርግኝ ዓይን ፓውሩ አይጣል አደል ሊያሻግሮ አደለ እንደሚያዩ ብሎ ሲለው ዓይኑ እዛው ድው እዚያው ድፍ ጥፍት አለ። ሐሲድ ተጠባቂ ከሆነ ማሕሱዱ እራሱ ነው የሚበላው ኢዘን ይሄ ሐሲድ ዐይን ብለን ያል ነው። ሁሌ በአዝካርናሁን በምዘረዝራቸው ነገሮች ልንጠበቅ ይገባል። ዐይኑ ሙዕጀባ እሷና ታደገኛ እሷ ላይ በደንብ አስምሩ። አልዐይኑል ሙዕጀባ ተገራሚቱ ዐይን ብለን የምንለው እዚህ ላይ ብቻ በደንብ ቢብራራ፣ ተገራሚቱ እኔ በራሴ ልገረምና ልደመም እችላለሁ። አንተም በራሴ እሷም በራሷ እኔ በልጆቼ እኔ በንብረቴ አንተም እሷም በልጆችና በንብረታችን ልንገረም እንችላለን። የዚያኔ ግርም ብሎን ስናይ እዚያ አካባቢ ላይ ያለ ሲንቀሳቀስ የነበረ ጂኒ ወይንም ሰይጣን እኛ በመገረማችንና ያንዋው ብለን በማየታችን ወዲያው ተወክሎ ይይዘዋል። ይሄ ነው ዐይኑ ሙዕጀባ የሚባል ይሄ ከእናት ሊመጣ ይችላል ከአባት ሊመጣ ይችላል ከልጅ ሊመጣ ይችላል ከሚስት ሊመጣ ይችላል ከባል ከማህበረሰቡ ከቤተሰብ አካል ሊመጣ ይችላል። ዋኒ አንድ ጊዜ ሳውዲ አረቢያ የሆነ ሰርግ አለ። ሙሽራይቱ ሰርግ ቤት ላይ አጠር ላደርገውና፣ ፀጉሯ ወረደ፣ ፀጉሯ ሚድ እዛ ወረደ። ከዚያ ምንድን ነው ሆስፒታል፣ ሌለው ምናምን ምናምን፣ ሩቃ ተወሰደች። ላኸር፣ ይህ አይን ነው። እዛ አካባቢ ላይ ሰርጉ ላይ የነበሩ ሰዎች በሙሉ ትፍታቸው ተፈለገ። ትጥበቱ፣ ድዑሩኡ፣ ምናምን ምናምን ተፈለገ፣ ተሞከረ። ለአመታት ማፊ። በኋላ አንድ በሰል ያለ ራቂ ሩቃ የሚቀራ ሰው እቺ ሴት የበላትን ማግኘት አልቻልም። የአልጋ ቁራኛ ሆናለች። ልትድን የምትችለው የበላት ሰው የሞተ ዕለት ብቻ ነው። ዱዓ አድርጓል። ያ ሱብሐነላህ ማን ሞተ? እናትየው ሞቱ። የዕለቱ ዕለት ለማስቀበር ተነሳች። ማ ጋር ነበረ ጉዳዩ? እናትየው ጋር ነበረ። እናትየው ቡዳ ሆነው ልጃቸውን መብላት ፈልገውን አይደለም። አባት፣ ወንድም፣ እህት ቤተሰቡን መብላት አይፈልግም። ንብረቱንም መብላት አይፈልግም።

ተረድታችሁኛል ብዬ አስባለሁ። ሌላው አይን አይናማ የሆነ ሰው ከተጠረጠረ ታጠብ መባል አለበት። የሐዲስ የሳህል ብን ሐኒፍ እንዳየ ነው ነቢዩ ሰላዋቱ ረቢ ወሰላሙ ለ ወዲያው እንዲታጠብ ነው ያደረጉት። ታጠበ ውዱ አደረገ። ወዲያው ሰው ልብሱን አውልቀው ሰውነቱ ላይ እንደደፉበት የታመመው ወዲያው ነው የቆመው። ለዚህ ነው አንደኛው መድኃኒት። ታጠብ ከተባለ እንዴት ተጠረጠርኩኝ ብሎ ማለት የለበትም። መታጠብ ግዴታው ነው

ሸርዕይ መስሎ ደግሞ ሌላ አይለበሰም አለ። ስለዚህ ሩቃ ጋር በምንሄድበት ሰዓት ማን ከማን ይሻላል? ማን እውነት ራቂ ነው ስለሚለው በደንብ አርጎ ማጤን ያስፈልጋል። ሐኪም ቤት ስንሄድ ስፔሻላይዝ ያደረገ ዶክተር ማን ነው? ጥሩ ሆስፒታል የትኛው ነው? ብለን እናፋልጋለን። ሩቃ ጋር ስንሄድ ሁሉም ቃልቻ ይመስለናል፣ አይደለም? ስለዚህ ሩቃ ሸርዕያ የሚቀራውና ያኛው ልዩነታቸው ምንድን ነው ባለፈው አብራርቻችኋለሁ። በአጭሩ ሩቃ ሸርዕያ የሚቀራ ሸሪዓዊ መድኃኒት የሚሰጥ ሰው ከመልክ ጋር ከቀን ጋር ከጊዜ ጋር ከሁኔታ ጋር ምንም አይነት ግንኙነት የለውም። የትኛውንም መድኃኒት ይሰጣል። አንዳንዱ ሊያወሳስብብህ ብሎ የነጭ አህያን ወተት አምጣ መድኃኒት ልስራልህ ይልሃል። አዎ፣ ሌላው ያ ጀማ ነቢዩ ሰለዋቱ ረቢ ወሰላሙ አለይህ ሩቃ ሸርዕያ በብዛት ለራሳቸውም ለሌላውም እንደሚያደርጉ ቅድም እንዳስሳ አድርጊያለሁ። ብድንብ ደግሞ ትኩረት ልናደርግ የሚገባው ማህበረሰቡ መካከል ላይ ግጭት እየፈጠረ ያለው ሌላው፣ ጂኒን ራቂዎች፣ አታውሩት። ሩቃ የምትቀሩት ሰዎች ጂኒን አታውሩት፣ እንዲወጣ አድርጉት። በቃ ካወራችሁም ስለዛች ነጥብ ብቻ አውሩት፣ ሌላ ነገር አልፋችሁ አታውሩ። ለምን ሊአነሁ ላዩ ሰደቅ ወላ ትቅበሉ ሻሃደቷ። እገሌኔ የላከኝ እገሊት ናቴ ላከኝ ብሎ አንድ ሰው ታሞ ቤተሰቡን በሙሉ የሚያምስ ሞልቷል። የዚያኔ ደግሞ ጂኒ በተናገረው ኦር ሰይጣን በተናገረው ታምኖ ሲያበቃ እሷናት እሱናት ተብሎ ዝምድና የተቆራረጠ ሞልቷል። ይሄ በፍጹም አይፈቀድ። እንዴት ጂኒ ይታመናል? ጂኒ እኮ ካፊርም ከዚያም ያለፈ ነው። ሀታ ፋሲቅ እንኳን አይታመንም እኮ በማስረጅ በሚሰጠው መረጃ። ስለዚህ እዛ ላይ ጥንቃቄ ልናደርግ ይገባል። ሲሕርን አስመልክቶ ኸዋኒ ነቢዩ ሰላዋቱ ረቢ ወሰላሙሁ ዓለይ ሲህር ቅድም እንዳልኳችሁ አደገኝነቱን ነግረውናል። አላሁ ረቡል ዒዘቲ ወልጀላል ወማ ሁም ቢዳሪነ ቢሂ ሚን አሐድን ኢላ ቢኢዝኒላህ አላሁ ጀለ ዋዝ ካልፈቀደ በስተቀር እነሱ ጎጂዎች አይደሉምና እንደማይጎዱ እርግጠኞች ሁኑ ብለው አላህ ነግሮናል። ይዘን ለመጠበቅ እዚ ጋር የምንጠበቅባቸው ጋሻዎች ሞልተው ስላሉ በዚያ ከተጠበቅን ሲህር አይጎዳንም። ከነዚያ ውስጥ አንዱ እን የመጀመሪያው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 አንዳንዴ ቤቢ ሻወር እያሉ ሚዲያ ላይ ፖስቱልናል አንዳንዴ ሚስቴን አፈቅራታለሁ ወዳታለሁ ህይወቴ ናት እያሉ ሚዲያ ላይ ለጥፉልናል እሺ ምን እናርግኛል ምን ምን ይሁን እሺ ምን ይሁን እዛ ምንድን ነው ፋይዳው ይዞ የሚመጣው ግብአት ምንድን ነው ጉዳት ብቻ ነው የሚመጣው ያ ሀቢቢ እዛም ሚዲያ ላይ ያንተ ኒዕማ የሚያየው በሙሉ ሶስት ሰዎች ናቸው አንደኛ አንተን አንቺን የሚወድ ባረከ ላሁ ለክ ወባረከ ላሁ ፊክ የሚል ሁለተኛው ሃሲድ ነው ጥፋትን የሚመኝ ነው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 ስለዚህ እንደው ቆም ብሎ ማሰብ ይሻላል። ሙስሊምነቱ እነዚህን ነገሮች በሙሉ የሚከለክል ነውና፣ አላኩል ሀል የመጨረሻው መልእክቴ የአዝካርን ጉዳይ ሓደራ ነው ምላቸው። ለሲሕሮም፣ ለዓይኖም፣ ለሐሰዱም፣ ለልክፍቱም፣ ለሁሉም የአዝካሩን ጉዳይ ነው። አዝካሩ ሰባሒ ወልመሳ ሳሌሒ ዑሴሚን ረሕመቱላሂ ዓለይህ እንዳሉት ከየዐጁጅ ወማዐጁጅ ግምብ አዝካሩ ሰባሒ ወልመሳ ለእኛ ለመጠበቅ እሱ ይበልጣል።